ወንዴ ለመጨረሻ አምላክ እግዚአብሔር ዛሬ ቀባሻለሁ። አሜን በለይ። ባክህ ሂሩትስ ማነች? ተነሺ ተነሺ ተነሺ። ደ ኔም ኦፍ ጂሰስ ውሰጂው ይሄን ቅብዓት ውሰጂው ይሄን መጎናጸፊያ ሁለት እጥፍ ማየት ይሁንልሽ። አንተ ጩና። አሜን በለይ። ባክህ በቃ ሰማይ ተከፈተ በህይወቴ ላይ አሜን በቃ ያሰረኝ ተፈታ። የጸሎት ኃይሌ ተመለሰልኝ። በፊት ደክም ነበር ለመጸለይ ለማንበብ፣ አሁን ግን አበርትቶኛል። ፕሮፌት ዘይት ካደረገብኝ በኋላ ቃል ካወጣብኝ በኋላ ከጸለይክልኝ በኋላ ታሪኩ ተቀየረ። ፕሮፌት ምንም ሌላው መንፈስ ነው ገረመል ሲል ውጣም ያለብ ነገር የለም። ምንም ያደረገ የለም። በደንብ አድርጎ ጸል የለም። በእግዚአብሔር ታምኖ ከዛ ሳምንት ዋን ዊክ ነው የወሰደው። በአንድ ሳምንት ውስጥ ለውጥ የመጣው ነው። ፐርፌክት በጣም ደና ክብር ለጌታ ይሁን። እግዚአብሔር መልካም ነው፣ ስሙ ይባረክ። የዛሬ 15 ቀን 20 ቀን አካባቢ ፕሮፌት እዚህ ጋር ጸልዩልኝ ነበረ፣ እንደውም ቀብቶኝ ነበር፣ ታስታውሱ እንደሆነ እና ቀሚስ ለብሻ። አስታወስገኝ ሂሩት፣ ብዙ ሰው ስለሚያገለግል ነገር ነግርሻለሁ። ዛሬ አንዴ ለመጨረሻ ትባረካለሽ፣ ሁለተኛ ደግሞ ስለ ክርክርሽ እግዚአብሔር ፈርዳለዋል። ሃሌሉያ። እኔ የምልሽ አቢጌል አቢጌል አቢጌል የሚል ስማየው፣ አቢጌል አለች አንድ ሴት ቤልጅም ማከር። ሃሌሉያ አሜን፣ የስ አሜን። አዲስ አበባ ቁጭ ብሎ ቤልጅም ማየት ይቻላል። ለመጨረሻ አምላኬ እግዚአብሔር ለመጨረሻ እግዚአብሔር ይሁንልህ። ተነሺ! ተነሺ! ተነሺ! ኢን ዘ ኔም ኦፍ ጂሰስ! ውሰጂው ይሄን ቅብዓት ውሰጂው፣ ይሄን መኮናጸፊያ ሁለት እጥፍ ማየት ይሁንልህ። አንተ ጩናሜን በላይ ባክ ስሚ፣ ዛሬ ተለኩሰሽ ወደ አውሮፓ፣ ለታመመ ሰው ፈውስ ሆነሽ፣ ለታሰረ ሰው መፈታት ሆነሽ፣ ለተጨነቀ ሰው መጽናናት ሆነሽ፣ ወደ አውሮፓ እግዚአብሔር ሆይ ነሆ በልጅ በክርስቶስ ኢየሱስ ስምና ስልጣን ይህን ዘይት በፊት ይዤ ምን ያህል እንደወደቅሁ አንተ ታውቃለህ። ባቴና አምላክ እግዚአብሔር ሆይ ደግሞ የሰጠኸኝም የተስፋ ቃል አለ። የዘላለም አምላክ እግዚአብሔር አሁንም ደግሞ ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ይህንን ዘይት የነካ ሁሉ ከነገሩ ጋር መነካካት ይሆንለት። ከቅባቱ ጋር መነካካት ይሁንለት። ከመንፈስ ቅዱስ ጋር መነካካት ይሁንለት። እግዚአብሔር ሆይ በጌታ በኢየሱስ ስም ከዘመን ዘላለም በፊት ከተዘጋጀላቸው በረከት ጋር መገናኘት ይሁንላቸው። ከፈውሳቸው ጋር መገናኘት ይሁንላቸው። እነዚህን ባሪያዎችን አሁን እቀባቸዋለሁ። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን ከዚህ ቅባት በኋላ እንደሌላ ሰው የሚያደርግ መንፈስ ይውደቅባቸው። ኃይል ይውደቅባቸው። ክብር ይውደቅባቸው፣ ጸጋ ይውደቅባቸው። ይህንን ብላቴና በጌታ በኢየሱስ ክርስቶስ ስምና ስልጣን ባቶይ በዚህ ቅዱሳን ጉባኤ ፊት በመላእክቶች ፊት በአብ በወልድ በመንፈስ ቅዱስ ፊት ዛሬ በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ ይህችን ባሪያ ቀባኋት በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም። ከዚህ ቀን ጀምሮ እንደሌላ ሰው የሚያደርግ መንፈስ ያገኛል፣ ኃይል ያገኛል። እየጸለይክልኝ አንድ የተዘጋ ነገር ነበር፣ እዚሁ ነው ስልክ የተደወለልኝ። አንድ አመስግኑልኝ፣ ኢየሱስ ጌታ ነው። ሌላው ያው በጣም ብዙ ጊዜ ቸርች ይሄዳለሁ፣ ያገለግሉኛል። ግን ከሱ ካገለገለኝ በኋላ አይን ነው የተከፈተው፣ የአገልጋዮቹ ጭምር በየገባሁበት አንድ አይነት መልእክት ነው የሚመጣልኝ። በቃ ኢየሱስ ጌታ ነው። በቃ ሰማይ ተከፈተ በህይወቴ ላይ አሜ። በቃ ያሰረኝ ተፈታ፣ የጸሎት ኃይሌ ተመለሰልኝ፣ ጉልበቴ በረታ። በፊት ደክም ነበር ለመጸለይ ለማንበብ፣ አሁን ግን አበርትቶኛል። ፕሮፌት ዘይት ካደረገብኝ በኋላ ቃል ካወጣብኝ በኋላ ከጸለይክልኝ በኋላ ታሪኩ ተቀየረ። ኢየሱስ ጌታ ነው። አሜን በቃ የእግዚአብሔር መንፈስ በኃይል አገኘኝ፣ አነቃቃኝ። አሜን ኢየሱስ ክርስቶስ ጌታ ነው። አዎ ወደ እግዚአብሔር በቀረብን ቁጥር በበረታን ቁጥር ትግል አለ። ቅድም ሲሰብክ ነበር ሲናገር ነበር፣ የእግዚአብሔር ፍቃድ ነው ያለ። ስብከቱም ቅድም ለእኔ ነበረ። አሜን ኢየሱስ ጌታ ነው። በቃ ወደ እግዚአብሔር በቀረባችሁ ቁጥር ቻሌንጅ አለ፣ ፈተና አለ። ኢየሱስ ጌታ ነው። ግን መውጫውን ያመቻችልናል ጳውሎስን እንዳሳለፈ እኛም እናልፋለን። አሜን። ለተጠራንበት ዓላማ ለፕሮግራሙ እግዚአብሔር ለፍቃዱ ያውለናል። ክብር ለጌታ ይሁን። በዚህ ቤት የእግዚአብሔር መንፈስ አለ። በእውነት ፕሮፌት አንተ ላይ የጽድቅ መንፈስ፣ የእውነት መንፈስ አይቻለሁ። ከማንም በላይ የቅድስና መንፈስ ይብዛልህ። አሁን ሰዎች ይዤ የመጣው ነግሬያቸው ነው የመጣሁት። በቃ ልዩ መንፈስ አለና እየጸለይኩልና ትልቅ የየከተማው ሴንተር ላይ ቦታ እንዲሰጥ ከዚህ እንድትወጣ በኢየሱስ ስም እኔ በቃ እየጸለይኩ ነው። ኢየሱስ ክርስቶስ ጌታ ነው። መሀል በቃ መሀል አዲስ አበባ ላይ ቦታ እንዲሰጥ፣ ቅዱሳን ጸልዩለት። እንደዚህ አይነት ጸጋ ይዞ እዚህ ውስጥ መሆን የለበትም እያልኩ ነው እኔ። ኢየሱስ ጌታ ነው። በቃ መሃሉ ይሰጠው፣ ዋናው ይሰጠው፣ አደባባዩ ይሰጠው። በኢየሱስም ፕሮፌት ይሰጥ፣ አይን ቦታው ይሰጥ፣ ሜጋ ቸርች ይሰጥ። በጌታ በኢየሱስም ተገለጥ፣ ከዚህ በላይ ታይ በህይወት ተአምር ይሁን። አንተ በቃ የተናቁት አባት በቃ የተሸፈኑትን የምትገልጥ በእውነት አንተ ላይ ልዩ ጸጋ አለ። በእውነት ልዩ ጸጋ አለ። የእውነት ጸጋ ያለብህ ሰው ነህ አንተ። በእውነት የተቀባ ለጽድቅ የጨገንክ ሰው ነህ። እግዚአብሔር ይርዳ። በተቻለኛ ቅም ጸልይ ይልሃለው። እግዚአብሔር እንድግን አመስግኑልኝ። ረድቶኛል። ኢየሱስ ጌታ ነው። ክብር ለጌታ።

ሳይምታሽ አሜን። ያምናው አይምታሽ ዘንድሮ ስር መስደድ ይሁንልሽ፣ አሜን። ማበብ ይሁንልሽ፣ ማፍራት ይሁንልሽ፣ አሜን። ባረኩሽ ለበረከቱ፣ ሃሌሉያ፣ አሜን። በቃ ጌታ ካንቺ ጋር፣ አሜን። ሃሌሉያ ታረዳችሁ፣ አሰባችሁ የጌታ ኢየሱስ ስም የተባረከ ይሁን አሜን ኢየሱስ ክርስቶስ ለዘላለም ጌታ ነው አሜን እኔ ጌታ የሞተን ሲያስነሳ ማቃለው የኛ ጌታ ከሞት ማዳን የሚችል ጌታ ነው ኢየሱስ ለዘላለም ጌታ ነው ከዛ በላይ የዘላለም ህይወት ሰጥቶናል እኛ የመኖር ብቻ አይደለም ጉጉት ያለን ቀጣይ ህይወት ስላለን ብዙ አንጨነቅም ወዴት እንደምንሄድ እናውቃለን። ኢየሱስ ለዘላለም ጌታ ነው እና ክርስቲያን መከራ ይበዛበታል በምድር ላይ እኔና ባለቤቴ በወጣትነታችን ብዙ ቻሌንጆችን እያለፍን ነው። በመጀመሪያ የመጣ ነው ከጅማ ነው። ከጅማ ባጅፋር ከጅማ ምድር ነው። ፕሮፌትን ያው በስክሪን ከዚህም በፊት አውቀዋለሁ ቢሆንም ግን ብራዘሬ ባለቤቱ ቲኑ እዚህ ከእናንተ ጋር ያገለግላሉ። ና ተጨንቀን ባለንበት ሰዓት፣ በጣም በጭንቅ ባለንበት ሰዓት ደቀ መዛሙርቱንም ኢየሱስ ወደ ማዶ ተሻገሩ ባላቸው ጊዜ እሱ አውቆ ተሻገሩ ባላቸው ጊዜ እሱም ከተወሰነ ከስንት መራፍ በኋላ ርቀት ከሄዱ በኋላ ተኝቶ ነበር ይላል። በታንኳ ውስጥ ወይ ደግሞ በጀልባ ውስጥ ተኝቶ ነበር፣ ና ያያቸው ነበረ። በጣም ትልቅ አውሎ ንፋስ መጣ። ያናውጣቸው ጀመረ፣ ያስጨንቃቸው ጀመረ። ከኢየሱስ ጋር አብረው ቢሆኑም ግን እንደ ሰው ስጋ ለባይ ስለነበሩ እምነታቸው ጎሎ ነበር እና በጣም ሲጨነቁ ኢየሱስም ተነሳና እናንተ ስለምን ትጨነቃላችሁ? እምነት ይጎደላችሁ ብሎ በጣም እንዳዘነባቸውና ተጨንቆ ባሉበት ሰዓት ደረሰላቸው። ኢየሱስ ለዘላለም ጌታ፣ ተጨንቀን ባለንበት ሰዓት ነው እግዚአብሔር የደረሰልንና ስልክ ተደወለ በብራዘር እኔ ትንሽ ችግሩ ስለነበረ ባለቤቴን አሟት ነበረ። የአመማትም በምን አይነት ኬዝ ነው ስንል ፕሬግናንት ወይ ደሞ እርጉዝ ነበረችና የስድስት ሰባት ወር አካባቢ ነበረ እርግዝናው በአሚኖቲክ ፍሉድ የሚባል ወይ ደግሞ በሽርት ፈሳሽ ማነስ ያ ጽንስ እንዲቋረጥ ሆነ። በቃ አልሆነም። እግዚአብሔር ፍቃድ ስላልሆነ ነው። ምክንያቱም ሸክላው በሸክላው ሰሪው እጅ ነው ያለው። እኔ አይደለሁም የምሰራው፣ እኛ ጠፍጥፈን የምንሰራው ነገር አይደለም። እግዚአብሔር ነው ሸክላው በሸክላው ሰሪው እጅ እንዳለ ይላል። እስራኤል ህዝብ ወይ ሸክላው በሸክላው ሰሪው እጅ እንዳለ ሸክላ ሰሪው ሸክላውን እንደወደደ አድርጎ እንደሚሰራ እኔ በእናንተ መስራት አይቻለኝምን? ሸክላው በሸክላው ሰሪው እጅ እንዳለ እናንተ በእኔ እጅ ላይ ናችሁ ይላላ። እኔ በእግዚአብሔር ተጽናን ነው ምክንያቱም ሸክላ ሰሪው እሱ ነው እግዚአብሔር። ኢዮብ እንደተናገረው እግዚአብሔር ሰጠ፣ እግዚአብሔር ነሳ እያለ ተጽናን ቻለሁ። ግን በነበረባት ቻሌንጅ የተነሳ ባለቤቴ መጽናናት አልቻለችም። ምክንያቱም የሰው የመቻል አቅም ይለያያል። እኔም አባት ነኝ እሷም እናት ናት። ያው የሁለታችንም ኃላፊነት ተመጣጣኝ ቢሆንም የመቻል አቅም ግን ይለያያል። እሷ ያንን መቀበል አልቻለችም። ከባድ ስትረስ ውስጥ ገባች። ፕሮፌት ጋር ደወለልን፣ ጸልየልን፣ በጣም እግዚአብሔርን አጽናናን፣ ዘመረልን። በስልክ ነው እና ዘመረልን። በጣም ብዙ ሰዓት ዘመረልን፣ በጣም ብዙ ሰዓት ጸልየልን። እኬሌ ትባላለ። ገረመሌ ምንም ያለን ነገር የለም የእምነትን ቃል ግን ይናገርብን ነበር፣ ይዘራብን ነበረ፣ ይጸልይልን ነበረ፣ ያጽናናን ነበረ። በጣም ፕሮፌት በቃ እኔ እመጣልን አልኩት። እኔም ምክንያቱም ኤርሚያስ ምዕራፍ 17 ቁጥር 7 ላይ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። ኢየሱስ ለዘላለም ጌታ ነው። በእግዚአብሔር ያልታመነ ግን እንደ የማይሆን የተረገመ እንደሆነ ነው ይናገራል። በእግዚአብሔር የሚታመን እምነቱም በእግዚአብሔር የሆነ ሰው ብሩክ ነው ይላልና በእግዚአብሔር ነው የምታመንኩኝ። በጣም ከመጣልን ቃል የተነሳ መጥቼ እንደመሰ እንደመሰከረ ተናግሬያለሁ አ ያ የተናገር ንበት ነገር ነው እና እግዚአብሔር ያለው ነገር አሁን ቻሌንጁ ኢንክሪዝ ነው የሚያደርገው። የእሷ ስትረስ እየጨመረ መጣ ራስ እስከ አለማወቅ ድረስ ያው እናንተ ጉባኤ አልገባንም። ባለፎ ቀጥታ ወደ አዲስ አበባ ነው የመጣ ነው ወደዚህ መጣን። እንደመጣንም ፕሮፌትን ያገኘ ነው ቢሮ ነው የጸለየልን እና ፕሮፌት ምንም ሌላው መንፈስ ነው ገረመል ሲል ውጣም ያለብው ነገር የለም። ምንም ያደረገ የለም ነበራችሁ እና አሹም አብሮ ሲጸልዩ ነበረ እዛም ሁኝ እንደምጸልዩ አውቃለሁ። የጉባኤ አታውቁንም እዚህ ሲጸልይ እንደነበረ ኢንፎርሜሽን አለኝ። ና ተጸል የለን በደንብ ነው ይጸል የለን በደንብ አድርጎ ጸል የለን በእግዚአብሔር ታምኖ እንደዛ ሱነማዊ ዋ ሴት መልካም ነው እንዳለችው መልካም ይሆናል። አደንግጡ አይደል? ያልከ እንዳደነግጡ መልካም ይሆናል አለን እና የነበረው አውሎ አውሎ ንፋስ ግን ትንሽንም እምነቴን ቢለውም እግዚአብሔር ግን አጠንክሮ ነበረ። ከዛ ሳምንት ዋን ዊክ ነው የወሰደው። በአንድ ሳምንት ውስጥ ነው ለውጥ የመጣው። ሺት ናው ፐርፌክት። በጣም ደና ናት። አሁን ቤኪ ትንሽ ይሄ ሰው ፍርሃት ስላለባት ትንሽ ፓሲቭ ናት። አክቲቭ አለች ምና ከዛ አንጻር እንጂ ቤኪ በጣም ደና ናት። እኔ በጣም ሰላም ነኝ። ሰላም ለእናንተ ይሁን እንዳለ እግዚአብሔር ሰላም አድርጎልናል። እግዚአብሔር ለሳራ እንደተናገረው እንዲሁ አደረገላት እንደሚለው እግዚአብሔር ለቤታችን እንደተናገረው እንዲሁ አድርጎልናል። እግዚአብሔር ተአምራቱን አሳይቶናል፣ ፈውሶናል። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ግን በጣም አመስግኖ ነኝ። እጄን ስቀጥ ቀብረር ያልኩት በጌታ ነው፣ ቀብረር ያልኩት በሌላው ምክንያቱም ኢየሱስ ጌታ ነው። ለኩራት አይደለም። ምክንያቱም ጠላት አንገቴ ትንሽ አስደፍቶም ሊያስደፋም ነበረ እጄን ኪስ ወስ ብከትም በጌታ ነው። የጌታ ስም የተባረከ ይሁን። እግዚአብሔርን በልልታ በጭብጨባ ከፍ አድርጉልን እና ፕሮፌት ላይ ያየሁት ጸጋ ገና እያደገ የሚል ጸጋ ገና እየጨመረ የሚል ጸጋ እየጨመረ አባቴ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል፣ እንደሚል ኢየሱስ ለዘላለም ጌታ ነው። እግዚአብሔር የሚያስፈልገን ነገር ሁሉ ይሞላልሃል። አሜን። ኢየሱስ ለዘላለም ጌታ ነው የሚያስፈልገን እንዲህ ብላችሁ ጸልዩ አባ አባት ሆይ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ። ምክንያቱም እንደ ሌሎቹ ብዙ በመናገር የሚሰማ እንዳይመስላችሁ የእናንተ ጌታ ይላል። ሳትለምኑት ሳትጠይቁት የሚያስፈልጋችሁን ያውቃል። ለና የሚያስፈልግን እግዚአብሔር ያውቃል። እግዚአብሔር የሚያስፈልግን ይሞላልሃል። በኢየሱስም የድል ዘመን ይሁንልን። እግዚአብሔር ዘመናችሁን ይባርክ። በጣም ደስ ብሎኛል። እዛ ጋ ምስክርነት ስል ቲኑ ቁጭ በሉ። ጌታ ይባርካችሁ። ቲኑ እጅ ስታነሳ በፍጹም እንዲያን ነገር አላሰብኩም ኤክስፔክት አላደረግኩም። አይ የሚጠበቅ ነገርም አልነበረም። አምላኬ እግዚአብሔር በሚያውቀው ግን እስከ ጳጉሜ አምስት በእግዚአብሔር ፊት እንዳያስኳት እንደ ቀረብኩ እንደ ጮኩ ነበርና የጌታ ስም ለዘላለም ይባረክ። ሌላ ምለው ምንም የለም። ቤክዬ እንዴት ነሽ? ደህና ነሽማ? አሜን። ዛሬ ደግሞ እኔ ጸልያለሁ ጌታ እድል ከሰጠኝ ሳሙኤልን በቤታቸው አገኘዋለሁ ዲቦራን በቤታቸው አያት አለው እግዚአብሔር የሀያላኖች እናት አባት ያደርጋቸዋል። አምላኬ እግዚአብሔር ታማኝ ነው፣ ታማኝ ነው። አምነው አለው በጌታ በኢየሱስ ኑውረድ ውስ ዚጋ እህት ያለው ወንድም ያለው ልጅ ያለው መውለድ የሚጓጓ ሰው ካለ ከኔ ጋር ይጸለያል። ክብር ለጌታ ይሁን። ኑ እዚህ ጋር እንዴትነ በጣም ሞድሽሽናት እግዚአብሔር መልካም እንበርከክ ስንት ጊዜ ነው የጨነገፈባት? ሁለት ጊዜ። ከባድ ነው። በዚህ እድሜ ሁለት ጊዜ መጨንገፍ። ከዛ እንደገና ደግሞ ጠላት አይምሯን ሊያሳጣት እዚህ ደረጃ ውስጥ አድርሷት፣ አሁን ደግሞ ጣልቃ ገብቶ የታደጋት አምላክ እግዚአብሔር ነገ ደግሞ በልጅ ባርኳት ባስለቀሳት ጉዳይ ላይ ሊያስቃት ጌታ ቀጠሮ እንዳለው አምናለሁ። ፕሮግራም እንዳለው አምናለሁ። ሁላችሁም ጸልዩላት እስቲ፣ በእውነት ቅዱሳን የእናንተን ጸሎት እግዚአብሔር ይሰማል። የዘላለም አምላክ የዘመናት ቅዱስ እግዚአብሔር ሆይ እነሆ በልጅ በክርስቶስ ኢየሱስ ስም ስለዚህ ጊዜ እናመሰግናለን። ባቴና አምላክ የእግዚአብሔር ሆይ ያንን ሁሉ ወጀብ፣ ያንን ሁሉ ማዕበል አሳልፈሃቸው ጌታ ሆይ እነኛ አልነጋ ያሉትን ሌሊቶች አንግተ አልመሽ ያሉትን ቀኖች አስመሽተ አንተ ጣልቃ እየገባ የእቴን ነገር አፓ ዛሬ ለምስጋና ስላበቃው ዛሬ ለምስክርነት ስላቆምኩ እጅግ አድርጌ አመሰግናለሁ። ክብር ሁሉ ላንተ ይሆን። ክብር ሁሉ ለአንተ ይሆን። ክብር ሁሉ ለአንተ ይሆን። አፓ ነሁን ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ ከርሱ ነው ተብሎ ተጽፎአልና የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስምና ሥልጣን እህቴን ወንድሜን ደግሞ አሁን በልጅ እንድትባርካቸው በሴትና በወንድ ልጆች እንዲባረኩ ባሪያህ በጌታ በኢየሱስ ስም እኔ እጸልያለሁ። ነቢዩ ወደ ኢያሪኮ ከተማ በገባ ጊዜ ሕዝቡ አበባ ይዞ ሳይሆን ችግር ይዞ ነው የተቀበለው። አንተ እግዚአብሔር ሰው አሉት ምድሪቷ መልካም ነች፣ ውሃው ግን ያጨነግፋል አሉት። አዲስ ማሰሮንና ጨውም አምጡልኝ አለ። ወደ ውሃውም ሄደ። ማሰሮንና ጨውንም በውሃው ላይ ከጣለ በኋላ የእግዚአብሔር ድምጽ ወደ እርሱ እንዲህ ሲል መጣ። ከእንግዲህ ወዲያ ሞትና ጭንገፋ አይሆንም። ምድሪቷም ውሃውም ተባርኮ ተፈውሶ ቀረ። እኔም እንደ እግዚአብሔር ባሪያ ሞትና ጭንገፋ በእናንተ ቤት፣ ሞትና ጭንገፋ በእናንተ ህይወት አይሆንም፣ አይሆንም፣ አይሆንም። አሜን፣ አሜን። ዛሬ የጭንገፋን ጉልበት ከእህቴ ላይ ረግሜዋለሁ በኢየሱስ ስም ረግሜዋለሁ፣ በኢየሱስ ስም ረግሜዋለሁ። ከዚህ ሰዓት ጀምሮ አእምሮን ሁሉ የሚያልፍ ሰላም ያገኛት። ማጸኗ ይለምልም፣ ማጸኗ ይለምልም፣ ማጸኗ ይለምልም። በማይጨነገፍ ልጅ ባረኳት፣ በተባረከ ልጅ ባረኳት። አባ አንተ ስጣቸው፣ ለአንተ ይሰጡሃል። ዛሬ በልጅ ባረኳት። አሜን። ይህ ጭን ገፋ ጉልበት ከየትም አቅጣጫ ቢሆን ከዘር ማንዘር ቢሆን ከሰፈር ከመንደር ከሟርተኛ ከመተተኛ ቢሆን፣ የዘላለም አምላክ እግዚአብሔር ሆይ ዛሬ በስመ ኃይል በስመ ስልጣን ሽረነዋል። ለዘላለም የተሻረ ለዘላለም የተሻረ ለዘለአለም የተሻረ የሆን። በጎዶሏቸው ሁሉ ጣልቃ እየገባህ አስገርመን፣ በሚያስፈልጋቸው ነገር ሁሉ ጣልቃ እየገባህ አስገርመን። ክንድህን ክብርህን አሳያቸው፣ ልጅህን እጅህን አሳያቸው በኢየሱስ ስም። ከዚህ ምሽት ጀምሮ እግዚአብሔር ሆይ በጎ ፈቃድ ቢሆን ዘር መያዣ ምሽት ይሁንላት፣ ዘር መያዣ ምሽት ይሁንላት። የእስራኤል ቅዱስ እግዚአብሔር ሆይ ረድታቸዋል እንደገና ስለምትረዳቸው እናመሰግናለን። አሜን። በጎ ፈቃድ ቢሆን የዛሬ ዓመት በዚህ ሰዓት የዘላለም አምላክ እግዚአብሔር ሆይ በዚህ ጉባኤ መካከል በዚህ መድረክ ላይ አቁመሃቸው ጌታ እግዚአብሔር ሆይ እንዲያመሰግኑ እድል ስለምትሰጣቸው አመሰግናለሁ። ክብር ሁሉ ለአንተ ይሆን። መንገድ ጎዳናችሁ ለዘላለም ይቅና። የሚፈልጋችሁ አያገኛችሁ። የሚያስፈልጋችሁ ሁሉ በተአምራት ይዘጋጅላቸው። በአብ በወልድ በመንፈስ ቅዱስ ስም እና ስልጣን በአንድ አምላክ ስም ለዘላለም አጸናሁላቸው በኢየሱስ ስም አሜን። ተፈጸመ።

በጌታ በኢየሱስ ስም ከፈራችሁት ከሰጋችሁት ሁሉ ማለፍ ይሁንላችሁ። በኢየሱስ ስምና ስልጣን ካስደነገጣችሁ ከረበሻችሁ፣ ከየትኛውም ጉዳይ ማለፍ ይሁንላችሁ። በኢየሱስ ስምና ስልጣን የፈራችሁት ለዘላለም አይውረሳችሁ። እግዚአብሔር አምላክ ካለላችሁ ነገር ጋር መገናኘት ይሁንላችሁ። ከተናገራችሁ ነገር ጋር መገናኘት ይሁንላችሁ። ዛሬ እንደሰማችሁት ቃል አራግፎ መቀጠል ይሁንላችሁ።